ያ ላብጠለጠለችው አቅሙ አቷት አይደለም፣ አቅሙ ስላጣች አይደለም። ምናልባት መልካም ነገር በውስጣቸው ያለፈ ነገር ስላለ ነው። ገበናቸውንም ለመደበቅ ፈልጋ ሊሆን ይችላል። እናንተ ግን ምናችሁም ስላልሆነ፣ ስለሱ ምንነትም ስለማታውቁ፣ መልካምነቱንም ስለማታውቁ ነው እንደዚህ ወጥታችሁ በእናንተ ዝቅ ባለ አፍ ሰውዬውን እንደዚህ የምታብጠለጥሉት። ያንን ደግሞ የሚያመለክተው ምንድነው? የሚስቱ መልካምነቱ፣ በቃ ሚስቱ መልካም ሴት እንደሆነችበት ሚስቱ እንደናንተ ክርስትናን መጠቀም አይደለም ያደረገችው። መሳደብ አይደለም ያደረገችው። በተለይ ክርስቲያን መሆኗን በእሷ ማየት ይቻላል። ክርስትና ዲፌንድ ባታደረገውና እዚህ ጋር ባትከላከልም ባለመናገር፣ ግን ወጥታ አገዘዋለች። ለዚህ ነው እኛ እናንተን አናምን የምንለው። አናምን ተጎድታም ከሆነ ከጉዳት በስተጀርባ ደግነት አለ ማለት ነው። የእሷም ደግነት ሊሆን ይችላል። የእሱም ደግነት ሊሆን ይችላል። መንፈስም ደግሞ እግዚአብሔር ደግሞ ስቲል ነው መሀላቸው ስላለ ነው እንደዚህ እንትን የሚለው እየታገለላቸው ያለው ግማሹን ዝም በማስፋል እናንተን ደግሞ በማስለፍለፍ መንፈስ እግዚአብሔር መንፈስ፣ በነገራችን ላይ የእግዚአብሔር በረከት እየሰራ ነው መሆኑን ነው የሚያሳየው። ያ ስለዚህ ከቻላችሁ እንደው ቀጥሉ ለፍልፍ፣ ምክንያቱም መለፍለፍ መብታችሁ ነው፣ ምክንያቱም ፎሎ ምታደርጉት በዛ ነው። ና ስለዚህ አኒዋይ እኔ ጂጂ ተናግረሻል ምናምን ለእሱ አግዘሽ እ ያብ ሱ የምን ው እኔ አብሬ ኖሬ ቤት ውስጥ ምን እንዳደረገ ነገር እኔ ውጭ ያለውን ነገር ነው እየተናገርኩ ያለሁት። በእናንተ ብልግና አፍ የምትናገሩት ነው እየተናገርኩ ያለሁት፣ ምክንያቱም እናንተ እንኳን ለዚህ አይደለም ለሰይጣን የማይገባውም። እሱ የበደለው ነገር ሊኖር ይችላል አይችልም እያልኩኝ አይደለም። ወንዶች ቤት ውስጥ ሌላ መልክ እንዳላቸው በራሳችን ሕይወት እናውቃለን። የቤት ምንድን ነው የሚባሉት? አንድ ተረት አለ፣ የቤት የቤት ምን የውጭ ምን የሚባል ተረት አለ እና እኔ ለሱ ልመሰክርለት አልችልም ልመሰክርለት የምችለው በማየው አንደበቱ በሚያወራው ንግግሩ በማየው ነገር ነው። ለሚስትየውም እንደዚያው ሁላችንም አናውቃችሁ ይሄ ሁላ የምታየው የቲክቶክ ነዋሪ የኢትዮጵያ ህዝብ እናንተ ከምታሳዩት ነገር ነው የምንናገረው እንጂ አብረን አልኖርም ነው እኔ እንደዚህ አይነት ባህር የሚለኝም ተናግሬ አንድ ቀን አፍሬ አላውቅም። ማፈርም አልፈልግም። ተጠንቅቄ ነው የምናገረው። የማንንም ሳይል ይ ልናገር አልችልም የዛች የአዲሷንም የአሮጌዋንም ከውጭ ባለው ነገር ነው የምናገረው። እቀይ ነው እንጂ እኔ ለእሱ ማገዝም አልችልም አልፈልግም። የሚያሳምን ነገር ካለ እወቅ ሰው አለ ግን በእንደናንተ መልኩ ግን አልናገሩም። ይህን ነው እንደናንተ ባለጌ አደለው አልቅ እንደዛ የሚባልም ሰው አይደለም የሚባሉ ሰዎች አይደሉም። ሀያ ዓመት ቀላል ነገር አይደለም አብሮ መኖር እነሱ ስለተስማሙ ነው የኖሩት። ያ ብዙ ውጣ ወረድ ቢኖረው ስለተስማሙ ነው የኖሩት ሀያ ዓመት ማለት ነውና፣ በኔ አፍም እንደዚህ የሚዋረድም ሰው አይደለም ባለጌም አይደለም። ባለጌ ወልዶ ባለጌም አላሳደገኝም። ያ ቀልድ ቀልድ ነው። ያ ቀልድ አንዳንዴ ማህበረሰብ አይደለም ሀገሬን ማሰደብ አልፈልግም። ኢትዮጵያ የሆነሽ እንደዚህ አይነት ነገር ስትናገሪ የልጆችን ወቶች ለዚያው ያ ፍርሃ እግዚአብሔር ለዚያም፣ ጴንጤኔ ክርስትናን አውቃለሁ ብለሽ በጣም ጴንጤኔ ስላችሁ ጴንጤ ተሻለ ማለት ወይም ከሌላው ነው እያልኳችሁ አይደለም። ግን ያው ባይብልን ስተዲ የማረግ እድላችሁ በጣም እንትን ነው፣ ቅርብ ነው። እና የእግዚአብሔርን ቃል ደግሞ በትንሹም አውቃለሁ የሚል ሰው ከአፉ እንደዚህ አይነት ነገር አይወጣም። ያ ነው የሚያሳፍረው። በተለይ እንቁርቴ ያች እንኳን የዩቱቧ እንኳን እብድ ናት እሷ ሃይማኖት ራሱ ሰይጣን የሚባል ጥሩ ነው። ምክንያቱም የሰይጣን ስራ ነው የምትሰራው። ንግግሮም የሰይጣን ነው እሷ። ይህኛም ቁርቲ ደግሞ እሷ ትሻለኛለች፣ ምክንያቱም እሷ ገንዘብ ነው የምትፈልገው። ስለዚህ ጥየት የሚዘብ እየተገዳደሉ ነው እያየሁት ያለሁት፣ ምክንያቱም ለማክት፣ ለስልጣን፣ ለገንዘብ፣ ለፖለቲካ ሰዎች ይገዳደላሉ። ምንድነው ገንዘቡን ለመቆጣጠር ነው እንጂ ለህዝብ አስበው አይደለም። እኔ እንዳም ለኔ እንትና ትክክል ናት። በቃ ለገንዘብ ብላ ልታርደንም ትችላለች ልትቆርጠንም ትችላለች፣ ዩቱበር ስለሆኑ ማለት ነው፣ ልትፈልጠንም ትችላለች። ዛትስ ዋይ ብዙም እኔ ሲሪየስ አልወስደውም። ምክንያቱም በቃ የሆነ ነገር ቶፒክ አለ እዛ ነገር ላይ ለዛሬ ማንም የሚያደርገው ነው በዚህ በእነሱ መልኩ። ባያደርገው ማንኛውም ሶሻል ሚዲያ ኢቨን ሴኔን የሆነ ቦታ ላይ ዛሬ ሴኔን የምትሉት ቢቢሲ የምትሉት ትልቅ ሚዲያ የሆነ ቦታ ላይ የሆነ ነገር ይፈጠራል፣ ያንን ቴክ ያደርጋል ከዛ በኋላ ያሰፋዋል፣ ይተነትናል፣ ውሸቱንም እውነቱን የሚያደርጋል፣ ሚዲያውን ያሳድጋል። ማንኛው በቃ ዛስ ሚዲያ የሚዲያ ትንሽ እንቱን ይዛችሁታል፣ ግን እውነታዊቱ ጋ ነው። ለምታደርጉት ነገርስ ትጎዳላችሁ አትጎዱም፣ የሚለውን ተጠቅማላችሁ አትጠቅሙ። ልዩነቱ እናንተ ከሌላው ሚዲያ ከተሻሉት ሰዎች ከምንላችሁ ከጆርናሊስቶች ወይም ከሾ ሰዎች የእናንተ ለየት የሚያደርገው ምንድነው? ጥቅም የሚላችሁም ጉዳት የሚላችሁ፣ እናንተ ማትጠቀሙ፣ ሰውን ማትጠቅሙ እናንተም ገንዘብ አታገኙ ሰውም እንዲያገኝ አታደርጉም አምኤ እንደ ባለቤቶቹን ላይ ነው ችግርም የምትፈጥሩት አስበለሽ ነበር በቃ ጭቅጭቅ ትፈጥሩባቸዋላችሁ እምነት የሚያውቁት እነሱ ናቸው ስለዚህ እኔ አይዶ ነው የተናገርኳት ነገር የለም ልናገራትም አልችልም ሲሪየስ ላይ አንደኛ እኔ ሴት ነኝ እናት ነኝ ልናገራት አልችልም የኖርኩት ኖሮ ነው ከኔ አልፎ ልጅ የኖረች ኖሮ ነው እንዴት አድርጌ ነው ወንድን አግዤ የምናገረው ወጣ ግን እሷ ከተናገረች ከእሷ ከሰማው ያ ተበድ እያለው ካለች እኔ በምን መልኩ እንደምናገር አውቃለሁ አለ። ያ በምን መልኩ እንደምናገር አውቃለሁ? ግን ከእሷ የሰማሁት ነገር ስለሌለ ምንም ነገር አልናገር። እግዚአብሔር ለነሱ ይሆንላቸው ነው። ባለፈው ያናደደኝ ምንድነው እና የተናገርኩበት ምክንያት እዛ ጋራ ወተሽ አንቺና አባሃና አንድ ናችሁ ያልኩት ምንድነው ነው በሰው ነው በሰው ነው የምታናገሩት፣ ለምን ወተሽ አትናገርም ነው ያልኩት። ወተሽ አትሊስት ወይ አትንኩት፣ እኔ እራሴ ጨርሰዋል ወይ ደግሞ በግጅ ነው ያልኩት። እኔ ለቀቅ በተረፈ ግን እሷን የሚያስቀይድ ነገር አልተናገርኩም። ሁለተኛ ደግሞ ምናልባት ወንድ ልጅ ነው ያልኩት። ሚሷንም ወንድ ልጅ አልኩኝ። ምናልባት ወንድ ልጅ እንደዚህ ፊት ለፊት የሚያውጥ ፈርሙቱን ነው፣ ግምት ማለት ነው። ምንድን ነው ያልኩት? አንዳንድ ወንዶች ሚስቶቻቸው የሆነ ነገር ሲያደርጉ አይናገሩም፣ ግን በተግባር ያሳያሉ። ሴት ልጅ ግን አታረግም። ያንን እና ምናልባት እኔ ያልኩት ምንድን ነው? ምናልባት እሷ ተሳስታ ያ የሆነች አርጋበት ሊሆን ይችላል። ምክንያቱም የሰው ልጅ ምን ያህል መንፈሳዊ ቢሆን የሚወድቀው እንደዚህ አይነት ነገር ስለሆነ ነው። የነን ታውቃላችሁ። እንደዚህ አይነት ነገሮች መንፈሳዊ ቦታዎች እንደሚበዙ ታውቃላችሁ። ምክንያቱም እነሱ ንስሐ የመግባት እግዚአብሔርን እጃቸው ላይ እንዳለ ነው የሚቆጥሩት። የሆነ ነገር ያጠፉና በንስሐ እንነጻለን የሚሉት ነገር አለ። ገባችሁ? በቃ ንስሐ እንገባለን። ሰይጣን አሳስቶናል። ስህተታቸውን ወደ ሰይጣን ያደርጋሉ። እርምታቸውን ደግሞ ንስሐውን ደግሞ ወደ ኢየሱስ ያደርጉታል። እና እንደዚህ አይነት ነገሮች ይበዛሉ። በተለይ በቤተ ክርስቲያን በቸርች በጣም በመንፈሳዊ ሰዎች ላይ ይበዛል። ስለዚህ ምናልባት እሱ እንደዚህ ፍጥጥ ብሎ ዛሬ ከዛ ዛሬ ከዚች ጋር የሚጠረጠረው ና እኔ አላየሁም የሚታማው እኔ ኢቨን ዛሬ ከሜላት ጋር ነው ብትሉኝ፣ እስካላየው ድረስ ያ ኢቨን ራሱ የሆነ ነገር ሆኖስ እስካላየው ድረስ አላምነው። ይሄ ባህሪ ነው። እሷ ጋር የተፈጠረ ነገር አለ ወይ በጣም ጨዋለች የምልት፣ ሆን ትችላለች እኔ ኦሮሞቱን ለምን እኔ ስትፈልግ ለምን እናቴ ከመጣችበት ወለጋ ትመጣ? አይዶን ኪያር እኔ የምቆመው ለእውነት ነው፣ ለእውነትና ለእውነት ነው። አያገባኝ ዘር። እኔ ከዚህ በኋላ ዘር ባናቱ ይተካል፣ አያገባኝ። ለእውነት ነው እንትን የምለው እኔ ምንድን ነው ያልኩትኝ ከዩር አጋውናል እሱን እንደዚህ ፊት ለፊት የሚያስወጣው ነገር ማለት በቃ እሷ ጋር ሰራ የሆነ ነገር አርጋ በቃ ንስሐን ነው የሚሉት ነገር አለ። እሱ ሆኖ ይሆን እንደዚህ እንትን ያላለውና በጣም ደግሞ የሚገርመው ይሁን ነገር ደግሞ ብላችሁ ከእሱ ጋር ስትጻጻፉ ለእግዚአብሔር ሰጥቼዋለሁ ነው የሚለው። በቃ እቺናት መልሱ ነው፣ እግዚአብሔር ብርሃንን ያመጣል ምናምን። በቃ ያሳዝናል፣ የሚናገረው ነገር። የሰውዬ ምን ሆኖ ይሆን ብዬ ነው ያሰብኩት። በድሏለች አይደለም፣ በድሏለች ማለት ምናምን፣ ግን የመንፈስ በደል የለም። የእሱ እሱ ሊኖር ይችላል ግምት ነው ረገች እያልኩኝ አይደለም ግምት ነው። ያ ደግሞ ግምቴ ነው ማለት እሷን ወደፊት የማያስወጧት ችግሮች ይኖራሉ ወይ አላማዋትም። አንዳንዴ ከባለቤታችሁ ወይ ከባላችሁ ወይ ከወዳጃችሁ ወይ ከቦይፍረንዶቹ ጋራ በማል ክፍተት ሲፈጠር አጠገባችሁ እንደ ፓስተርም እንደምንም የሚሆንና የሆነ ጨለማ ወይ ማታ ላይ ሰዎችናል እንወድቃለን። ምክንያቱም ማንችለው ነገር ቢኖር ያ ሲልሆናል ብዙ ነገር ላናጠፋ እንችላለን የሚያስገድዱ ነገሮች ግን እነዚህ ናቸው እና በሰይጣን እናሳበባለን። ሁል ጊዜ እና ይሄ ነገር ደግሞ በመሀል ከዛኛው አካል ድክመትም ሊሆን ይችላል፣ እንክብካቤ ማጣት ሊሆን ይችላል፣ የተለያየ ነገር ሊሆን ይችላል። የባል ወይም የሚስት ችላ ማለት ይህን ነገር ያስከትላል። ይህንን የተናገርኩት ይሄ ደግሞ ግምት ነው እንጂ ኔቨር እሷን እንዲ እንኳን አርጋ ቢሆን አልቅሳት ሞቅ ሴት አደለም። ምክንያቱም ላይፍ ስለገባኝ እኔም በሆን ስለማረገው እኔ ማንም እኔም ኩ ትልቁ አጽያተኛ ነኝ። ያረገችበት የራሷ ምክንያት አለ። ፍቅር አታ ይችላል። ለዚህ ነው ሴቶች ሁል ጊዜ ወንዶች ሶስት አራት ጊዜ ቼት ሲያደረጉ ምንም የሚባሉ ሴት ስታረገን እንደም እንደዚህ ካረገች ከጎና ነው ምቀ የሚያጣቸው ነገር አለ። ምናልባት በአልጋ የደከሙት ነገር አለ። የተራራቁት ነገር አለ። ፍቅር ቀዝቅዞ ሊሆን ይችላል ምናምን ነገር ደጋ አረገችልም ብለው አርጋ ከሆነ ነው። ግን መለያየቱ ደግሞ የተሻለ ነው። እኔ እናንተ በዚህ በዚህ በዚህ ነገር በቃ ምት ሊያረግ ስለማይችል ያ ማለት ያችኛዋ ትበልጣለች ማለት አደለም። ምን ያህል ቆንጆ ብትሆን የሆነ ሰዓት ላይ የሚቆም ሁሉም ነገር ይቆማል። ይህንን አምናለሁ። አንድ ማላምና የማይቆ ቆንጆ ናት፣ ግን ሌሎቻችሁ ለምን ማለት ለምንድን ነው እንደው የዚህን ያል አይገባኝ ምክንያቱም ያጣችሁት ነገር አለ በቃ እና ከነሱ ጋር እንጂ ከእሷ ከሷ ጋር አይደለም እኔ የማከብራት ሴት በውስጥ ስለጻፈችልኝ ነውና በጣም አዝናና የጻፈችልኝ ነው ነው ነው ከዛ ላይ ደግሞ አንድ ነገር ደግሞ በጣም የምናደደው ሚዲያ ላይ ስማቸው እንደዚህ ሲጠለጠል ማንም ሰው ማለት ነው ሲጠለጠል በዝምታ የሚሄዱ ሰዎች አሉ። እኔ አቅሙ ስለሌለኝ ነው እና አቅሙ የለኝም። አስራ ስድስት ሰብ አንድ መክሰስ አልችልም። በጣም ውድ ነው፣ ኮስት ያደርጋቸዋል። ግን አቅሙ ያላቸው እነዚህ ጋር አንበሳ ከምታወሩ ስማችሁ እንዲ ሲብ ተለጠን ለምንድን ነው ወደ ህግ ማትሄዱት? እናንተ ራሳችሁ ማለት ነው፣ ወይስ ትፈልጉታላችሁ? ወይስ ጥፋተኞች ናችሁ? ይና ሁሉም ብር አላችሁ፣ እዚህ ላይ እንደ ጉድ ትረጫ አላችሁ፣ ብር አላችሁ። ለምንድን ነው ግን ለመብታችሁ ብራችሁን የማታፈሱት ለምን ጠበቃ የማትይዙት ኢንተርናሽናል ጠበቃ ይዛችሁ ለምንድነው የማትከሱት ያ ገንዘብ ነው የሚያስፈልገው ጠበቃ ትይዛለ ቪዲዮ ይተረጎማል እስከ መጨረሻው መቀመቅ ታስገባላችሁ በእኔ በዚህ መልኩ ሰው ተሰልቦ ዝም ሲል አንዳንድ ይገርመኛል። እኛ ባለን አቅም ፍርድ ቤት ከፍርድ ቤት ጠበቃ ከጠበቃ የተሯሯጥን ወይ እናንተ ለምን አታርጉት ስሙ ትፈልጉታላችሁ በክፉ መነሳት ነገር የምትጎዱት እናንተ እንደሆናችሁ አታውቁም። ይሄ ሁሉ ሰው አሁን ሁለታችሁ ሶስታችሁን የሚያያችሁ ሌባ፣ ዘራፊ፣ አጭበርባሪ ትዳሩን የጠላ በትዳሩ ላይ የማገጠ ምናምን የምትታዩት ነው ወይስ በዚህ ገንዘብ ይገኛል ክብር ይገኛል? ያ ነው እኔ በጣም ሁሉንም እጠይቃቸዋለሁ። ለምን ወደ ክስ የማትሄዱት? ስ ከሰናል፣ ከሰናል፣ ከሰና ክስ ግን የለም

በቲክቶክ በዩቱብ አትሊስት የመጀመሪያ ፖሊስ የሚወስደው ምንድን ነው? ዩቱብ ይዘጋል። ከዛ ኢንቨስቲጌት ይደረጋል። ያ ልክ እኛ ላይ እንደተደረገው ማለት ነው። እናንተ አቅሙ አላችሁ። ከዛ በኋላ ወደ ህግ ትሄዳላችሁ። ከዛ በኋላ ዩቱብ ሊመለስ ይችላል ወይ፣ በዛ ተዘግቶ ሊቀር ይችላል። ለምንድን ነው ይህንን የማታደርጉት ነው? ምክንያቱም አቅሙ የላችሁም ቢባል ኦኬ። ግን እናንተ አቅሙ አላችሁ። እኔ አቅሙ የለኝም። ለአንድ ሰው አስራ ዘጠኝ